ጋይስ፣ እናንተ እንድታምኑ ነው። ይኸው አጊክ ከዚህ በላይ ኖዌይ ተሳቀልክ። እንኳን ደስ አለህ። እንዲህ እንዲሆን ነበር የፈለከው፣ ሆንኩልህ።

አምስት ሺህ እኮ ቤተሰብ መድሀኒዓለም ግራም ያለው አለ አይደል ግራም ማን ጋር ያለው ቤተሰብ ቤተሰብ ቤተሰብ

ሰውዬ ሳልጨርሰው እንደ አንድ ሰው መቶ ባተረፍኝ እየልኩ ከአንቺ ውጪ ማን ያጠርፈኛል? ጣስጣስመላቤቤቢ አለም በሉልኝ። ቴንኪ ሶ ማች አባቴ ትለያለሽ ትለያለሽ አየቅኛ ካለ ግላቭ ካለ ካለ ስፒድ እንዲነንኛ አለምዬ ምን አባቴ ምን አባቴ ልሆንልሽ? አለምዬ አለምዬ ማዕሬ ማዕሬ ማዕሬ አለምዬ አለምነት ምን ልሆንልሽ? አለምዬ ጋይስ ኤምቪፒ አለም ኦ ማይ ጊድነስ፣ ማይ ጊድነስ፣ ፎቶ ለአንሳዬ የቀድሙንም ረሳሁ። ይሄኛውንማ ፎቶ ማንሳት አለብኝ። ኤምቪፒ አለ ወደ ራሴ ካሜራ። ኤምቪፒ አለም ጋይዝ፣ በእግዚአብሔር አመስግኑልኝ። የኔ ወርቅ ልበልሽ፣ በጣም ነው የማመሰግነው። ክርስቶስን እግዚአብሔር ያክብርልኝ።